እኔ አሁንም ቢሆን የኢትዮጵያ የቁርጥ ቀን ጀግና ልጅ ነኝ። ሀገሬን ያስጠራው እንደው ክብር ታዳነች አበቤ የገለቴን ጉዳይ 1 ዓመት በሚደርስ እንደሚያስቀጣ ነው። በርካቶችን ምን አይነት ጉድ ነው ያስባለው። እጅግ አሳዛኝ በተራቀቀ መንገድ በአትሌት ገለቴ ቡርቃ ላይ የተፈጸመው ጥቃት በማለትም ነው በርካቶቹ እየገለጹ ያሉት። እጅግ አሳዛኝ ሀገርን ላስጠራው ላገር ለተዋደቀው ጀግና ይህ ይገባል ወይ? በማለትም ነው በርካቶቹ ያነሱት። እንግዲህ አትሌት ገለቴ ቡርቃ የኢትዮጵያ ባለሁሌታ ሆና የኢትዮጵያ የቁርጥ ቀን ልጅ ሆና እንዲ ከደረሰባት ስንት ሚሊዮን ሴቶች በጓዳቸው እያለቁ ሲሆን በማለትም ነው። ነገሩ ወደ ማህበራዊ ሚዲያ ባይመጣ ኖሮ ገለቴ ቡርቃ ስንቱ በጓዳ ራሱን ያጠፋል በማለትም ነው። ሁኔታዎቹም የምስተዋለው እጅግ አሳዛኝ? ሰው እድሜ ዘመኑን የለፋበት አንድ ላይ በልቶ አንድ ላይ ጠጥቶ ሰው በዚህን ያክል ለምን ይጨክናል? በማለትም ነው ሀሳባቸውን እየገለጹ ያሉት የገዛ ባለቤቷ እሷ ላይ ያደረሰው በደል ታይቶም ተደምጦም በማይታወቅ ሁኔታ ጭራሽ ሰው ትንሽ ራራል ሬራይ ባልተሞላ መንገድ እጅግ ልብ መነካው የአትሌት ገለቴ ቡርቃ የገንዘብ ብቻ አይደለም። ብዙ ጉዳት ነው ደረሰባት። የሞራል ጉዳት አለባት። በዛ ላይ ደግሞ ልጅ የምትወልድበትም እጅግ አሳዛኝ በርካቶችንም እንባ ያራጨ ክስተትም ነው። አትሌት መሰረት ደፋር የገንዘበ የቅርብ ጓደኛዋና ብዙ ውጣውረድ ካሳለፉት ጓደኞቿ መካከል አንዷ ነች። በስኬትም ባዘንም ብዙ ፈተናን አብረው ያሳለፉ ጓደኛዎች ናቸው። እሷ እንዲህ ስትልም ነው ባዘን ውስጧ እያነባ የገለጸችው። እኔ ሶስት ልጆች አሉኝ፣ ገለቴ እኮ እስካሁን ልጅ የላትም በማለትም ነው ባዘን የገለጸችው። እንደው ክብርት አዳነች አበቤ የገለቴን ጉዳይ እንድታይልን ቢያንስ እቺ የምትኖርባትን ቤት እንድታተርፍላት ነው መልእክትም አስተላልፈው። እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ ሶስት ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይህን ያክል የሰው ልጅ ላይ መጫወት ገለቴ ምንድን ነው ጥፋቷ? ከመልክ መልክ አላነሳት፣ ከአቋም አቋም አላነሳት። በዛ ላይ ደግሞ የኢትዮጵያ ባለውለታ ዝነኛ ጀግኒት በርካቶች የሚመኟት አይነት ሴት ነች። በርካቶች በስልትም የማያገኟት እንደሆነም ነው ሀሳባቸውን በርካቶቹ እያጋሩ ያሉት። አንዳንዴ ሰው የሚወድቅበትን ቦታ አይኑ በጣም በሚያሳዝን ሁኔታ ካልተገለጠ በጣም ከባድ እንደሆነ ጭምርም ነው። እሷን እንዴት በን እንዳስነካት ራሱ በማለትም ነው በርካቶቹ የገለጹ ያሉት። ምክንያቱም እሷ ያለ ቦታ ነው እየገባችው በማለትም ነው ሀሳባቸውን እየገለጹ ያሉት። ምክንያቱም ሥራው ሳይሆን ያለ ቦታ ያደረገው አመለካከቱና አስተሳሰቡ ለሷ አይደለም ለሌላም ለዱርዬም ራሱ እንደማይገባ ጭምርም ነው በማለት ሀሳባቸውን ያነሱትም አሉ። ይቺ የኢትዮጵያ ቅርስ የሆነች በማለትም ነው ኢትዮጵያ ውስጥ የኢትዮጵያ አትሌቶች የኢትዮጵያን ታሪክ በመስራት ለራሳቸው ብቻቸውን አንድ የቱሪስት መስህብ እንደሆኑ ጭምርም ነው። ምክንያቱም ታሪክ የተሰራበት እነዚህ አትሌቶች የወጡበትን ሀገርን ጎበኝ ብሎ በርካታ ቱሪስቶች የሚመጡበት ሁኔታ ሀገራቸውን በዓለም አቀፍ መድረክ የሚያስተዋውቁ ናቸው። ታዲያ አትሌት ገለቴ ቡርቃ በጣም በሚገርም ሁኔታ ለሀገሯ ከፍተኛ ተጋድሎ ካደረጉት አትሌትና በስፖርቱ ዙር በጣም በሚገርም ሁኔታ ኢትዮጵያን አንገቷን ቀና ያደረገች አትሌት ነች። የዋዛ አይደለችም እጅግ የሚያሳስነው ያ ሁላ ለሷ ይገባታል ወይ እሷ ኮ ወርቅ ቤት ውስጥ መኖር የምትገባ አትሌት ነች በማለትም ነው በርካቶቹ የገለጹ ያሉት ታዲያስ አትሌት ገለቴ ቡርቃ መሬት አጠቃላይ ንብረቷን ባለቤቷ ዘርፏል በማለትም ነው ታደለ ገብረ መዲን የሚባለው ማምሻውን በመንግስት ፖሊስ ቁጥጥር ስር የዋለው በአደባባይ ስለሱ የገለጸችው እሷ ። ነገሮችን አምቃ በወደ ሰፍነት ለማለፍ ሞክራ ነበር። ጭራሽ የምትኖርበትን ቤት በጣም በሚያሳዝንና በሚሰቀጥጥ መልኩ ልሸጥባ መዘጋጀቱ ነው እጅግ የሚያሳዝነው፣ የሚያሳፍሩም፣ በማለት በርካቶቹ ሀሳባቸውን ሲያጋሩም ነበር። በርካቶቹ ቁጣቸውንም ሲገልጹ ነበር። ታዲያ አትሌት ገለቴ ቡርቃ ምን ነበር የዘረፈችው? የህግ ባለሙያ ጠበቆችም ከመናገራቸው በፊት እስኪ የተዘረፈችውን አጠቃላይ አንድ በአንድ ከነ ማስረጃ ከነ ዝርዝር ነበር የገለጸችው። በፍርሃት የተሞላ አንድ ዓመት በዚህ ሁሉ ውጣውረድ ምክንያት አትሌት ለልምምድ መሄድ እንዳቆመችና ላለፉት አንድ አመት በፍርሃት ምክንያት ከቤት መውጣት እንዳልቻለች ተናግራለች። የፍርድ ቤት ውሳኔና የእርዳታ ጥሪ ማቅረቧም የምታወስ ነው። አትሌት ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው የኔን ጉዳይ እየተመለከተ አይደለም፣ በማለት ቅሬታዋን በገመዳ ሾው ላይ አቅርባ ነበር። ወደ አራት ከምጠጉ መኪኖቿም እንደሸጠ ጨመረም። አጠቃላይ ከአንድ መሬት አካባቢ በጣም በሚያሳዝን ሁኔታ ወደ አስር አካባቢ አጠቃላይ እንደሸጠ እሷ ያለችበት ቤት ብቻ እንደቀረ ጭምርም ነው። በዛ ላይ ደግሞ ሲያስፈራራት እንደነበረ ጭምርም ነው። አትሌት ገለቲ ቡርቃ የኢትዮጵያ ቀን ልጅ ነኝ በማለትም ጥሪ ማስተላለፏ የማይረሳ ነው። እኔ አሁንም ቢሆን የኢትዮጵያ የቁርጥ ቀን ጀንግና ልጅ ነኝ አገሬን ሲኖርም ኢትዮጵያዊ ሲኖር ሞትም ኢትዮጵያዊ በጣም በሚያሳዝን ሁኔታ ሴት ልጅ ስታለቅስ በጣም ያማል። በተለይ ግፍ ደርሶባት እጅግ የሚያሳዝነው ነው። አንዳንዶች እየወጡ ባለቤቷኮ ከሷ ጋር ትሬኒንግ ሲሄድ ነበር በማለትም ድስኩራቸውን ይደሰኩራሉ። ትሬኒንግ መሄዱ አይደለም ሌሎች አትሌቶች በራሳቸው ነው። መቼስ እሱ ይህን ተወጥጦ ዳገትና እስከሰበታ ከእሷ ጋር መሮጥ ከቻለ እሱ መቼስ ለምን ለኢትዮጵያ አልተወዳደረም? ዝም ብሎ አንዳንድ ማይገናኝ ነገር ሰውን ለማስመለጥ የማይገናኘውን ምንም የማይመስለውን ነገር ያወራሉ በማለት ነው፣ በርካቶቹም ስገልጹም የነበረውት በጣም በሚያሳዝን ሁኔታ አጠቃላይ ንብረቷን ዘርፏል። በዛ ላይ ደግሞም እሱ ፕሮቴስታንት እምነት ተከታይ መስሎ አብሮ ነበር የተጋቡት ኋላ ደግሞም 2010 ዓ.ም እሷ ልጅ መውለድ ስትፈልግ በጣም በሚያሳዝን ሁኔታ እድሜዋን ስጫወትበት እንግዲህ የሄደበት አካሄድ በጣም ከባድ እንደሆነ ጭምርም ነው። እኔ ሌላ ቦታ ይጃለሁ በማለት ደብዳቤ ማያያዙም ጭምርም ነው በርካቶችን የሚያሳዝነው። ለስምንት ወራት ጠፍቶ መጥቶ አጠቃላይ ንብረቷን አንድ ባንድ ነበር ከእጇ ላይ ሲወስድባት የነበረው በማለትም ነው እሷም የገለጸችው። በዚህ ጉዳይ ዙሪያ ስለውክልና እንግዲህ በዋናነት ይውላ ንብረት ትሸጥ በውክልና እንደሆነ ጭምርም ነው። በዚህ ዙሪያ ጠበቃው የህግ አማካሪ ታዋቂና ምሁሩ በአደባባይ በእንዲህ መልኩ ገልጿል። ስለ ውክልና በጣም አደገኛ እንደሆነ እና እሱም እስከ አስር ዓመት ሊያስቀጣ እንደምችል ጭምርም የህግ ባለሙያ ገልጿል። በወንጀል ህጋችን አንቀጽ 702 ላይ እና 703 ላይ በግልጽ እንደተቀመጠ አንድ ውክልና የወሰደ ሰው ውክልና ውል ነው ብለናል። ውክልና የወሰደ ሰው ውክልናውን ያላግባብ በመጠቀም በወካዩ ላይ ጉዳት አድርሶ ከሆነ በወንጀል ይጠየቃል። በተለይ ባልና ሚስት ሆነው በመካከላቸው መተማመን፣ መቀራረብ ልዩ እምነት ባለበት ሁኔታ የተደረገ ከሆነ እስከ አስር ዓመት በሚደርስ ጽኑ እስራት እንደሚያስቀጣ ነው። የህግ ባለሙያ እንደምለው ከሆነ የአትሌት ገለቴ ቡርቃን አንድ ሰው ውክልና፣ ሶስት ውክልና ወስደው እያንዳንዱ ለምስራው ነገር ተጠያቂ እንደሆነ ጭምርም ነው። ፍርድ ቤቱ የወሰነውን አልስማማም በማለትም ነው ጠበቃውም እየገለጸ ያለው። ምክንያቱም ለገለቴ ቡርቃ ፊት ያስፈልጋታል። በአደባባይ ውክልና የሰጠችውን ለቲዳር ጥቅም ካዋለ ከነ ማስረጃው ማምጣት አለበት። ምን ምን በምን ቀን ወጪ እንደሰጠ አጠቃላይ ክልል ደግሞ ካልዋለ አልዋለም ብላ እሷ የምትከራከር ከሆነ ተበዳይዋ የትም አስመልሶ ንብረቷን የማስመለስ ግዴታ እንዳለበት ጭምርም ነው የትም ገብቶ በማለትም ነው ጠበቃው የገለጸው። ለምናችን አዋል ነው ለኑሯችን። ሰበር በሰጠው ውሳኔ መሰረት እኔ ባልስማማም፣ ይህ ይሄ ለትዳር ጥቅም አልዋለም ገንዘቡ የሚለው ወገን ለትዳር ጥቅም አለመዋሉን በማስረዳት የአይሽያጭ ገንዘብ እንዲመለስለት መጠየቅ ይችላል። ምክንያቱም ለትዳር ጥቅም መዋል ስላለበት አትሌት ገለቴ ቡርቃ በጣም በሚያሳዝን ሁኔታ ሚዲያ ላይ ወጥታ ማንባቷን ተከትሎ በርካታ ኢትዮጵያውያኖች ነበር ያዘኑት። ብሔራዊ ቴሌቪዥን ጭምርም ነው የዘገበው ጉዳዩን። በዋናነትም አትሌቲክስ ቡድኖችም በአንድ ላይ በመውጣትም መግለጫ መስጠታቸውም የሚታወስ ነው። እጅጉን እንዳዘኑና ልባቸው እንዳነባ በተለይ መሰረት ደፋር ጉዳዩን በቅርበት ስትከታተል ነበር አብራት ነገሮችን ስታይ ነበር ስትታዘብ ነበር። በጣም የቅርብ ወዳጆቿ ከምሏት በጣም ከምትወዳት አትሌቶች መካከል አንዷ ገለቴ ቡርቃ ነች። ገለቴ ቡርቃ እንዲሁ ስታወራ ራሱ የዋህና ምስኪን ነች። ሚዲያ ላይ ስታወራ ራሱ እንዲህ ማየት ይቻላል። በጣም የዋህ ደግ፣ አፍቃሪ ልብ ያላት ነች። ግን ለዚች ልብ በጣም በሚያሳዝን ሁኔታ ይህ አይገባም ነበር። ሰው እንዴት በዚህ ደረጃ እንዲህ ይጨክናል? በማለትም ነው በጣም የሚያሳዝነው። እጅግ አሳፋሪ ሰው የሰራውን አጠቃላይ የዘራውን እንደሚያጭር ጭምረም ነው ባለቤቷ በአሁኑ ሰዓት በቁጥጥር ስር ነው እስከ አስር ዓመት ሊያስፈርድና ሊያስቀጣው እንደሚችልም ነው የህግ ባለሙያዎች እየገለጹ ያሉት አጠቃላይ እንግዲህ ውክልና ያገኘው ብሎ የሰውን ንብረት እንደፈለጉ ማድረግ እንደማይቻል ጭምረም ከነ ማስረጃ ጭምረም ነው አጠቃላይ የአትሌት ገለቴ ቡርቃ ምሬትም መኪኖችም ያለችው አጠቃላይ በህግ ህጋዊ እንደሆነ ጨምረም አጠቃላይ ደግሞ ህጉ ጉዳዩን የያዘው ፍርድ ቤቱ ስፈርድስ እንዴት ነው ህግ አግባቡን ተከትሎ ነው ዝም ብሎ እንደመጣለት ነው እያየ የምፈርደው በማለት ነው በርካቶች እየገለጹ ያሉት በጣም የሚያሳዝነውም የሚያሳፍረውም እንዴት በዚህ ደረጃ አጠቃላይ ሙሉ ንብረቷን እንዲህ እስከሚያልቀባት ድረስ ይወሰንባታል? ተብሎም ነው አንዳንድ ህግ በግራና ጎን አቃቤ ህጎች የተቀመጡት እኮ ዝም ብሎ ህገ መንግስቱን ብቻ እንዲያነቡ አይደለም፣ ህገ መንግስቱን በደንብ ሞራል በሆነው ጉዳይ አይቶ አጢኖ ውሳኔ እንዲሰጡበት ነው። አጠቃላይ ዝም ብሎ የተጻፈው ማንበብ ከሆነ ዝም ብሎ መጽሐፉን ብቻ ለምንገልጦ እነሱ አንብቦ እርስ በርስ አይፈራረዱም በማለትም ነው በርካቶች የገለጹ ያሉት። ዳኛ አቃቤ ህግ የሚያስፈልገው ኢፊታዊነት ፊቲ እንዳትጓደል ለመሆኑም ዋናነት ባለሙያዎችም ይገልጻሉ። ስለዚህ ያለዛ ዝም ተብሎ የሚቀመጡበት ቦታ እንዳልሆነ ጀመረም ነው። ስለዚህ ግራና ቀኞን በደንብ አይቶ አጥኖ ዳግም ጉዳዩ እንድከፈት ጭምርም ነው በርካቶችም እየገለጹ ያሉት። ገለቴ ቡርቃ ንብረቴ ይመለስልኝ፣ የተዘረፍኩት ይበቃኛል፣ ቢያንስ ደግሞም ቤቴ ብቻ ራሷ የምኖርበትን ቤት ይፈልጋሉ በማለትም ነው። አትሌት መሰረት ደፋርም ቢያንስ የምትኖርበት ቤት ያቺ ቤት እንኳን ያስፈልጋታል፣ ሴትዮዋ ጎዳና ከመውጣቷ በፊት እንድንደርስላት በማለሷም አትሌት ገለቴ ቡርቃ ሜዳ ላይ ከመውጣቴ በፊት በማለትም ነው። አትሌት መሰረት ደፋርም በጣም በሚያሳዝን ሁኔታ ውስጧ በከፍተኛ ሁኔታ ሲያነባ ነበር። ልባ ተሰብረዋል። ምክንያቱም የቅርብ ጓደኛዋ ነች፣ ምስኪን ነች። ገለቴ ቡርቃ የአገር ባለውለታ የኢትዮጵያ፣ ራሷ የቱሪስት መስህብ የሆኑት በጣም በሚገርም ሁኔታ አትሌቶቻችን እንቁ እንደሆኑ ጭምርም የኢትዮጵያን ህዝብ ደስታ ስናፍቀው በደስታ በደስታ የሚያደረጉት በጣም በሚገርም ሁኔታ ኩራት እንድሰማው የሚያደርጉት ለበርካቶች አርአያ የሆኑት ለበርካቶች መስመር የሆኑት መንገድ የሆኑት ለዛሬው አትሌቶቻችን ስኬት መስመር እየሆኑ ያሉት እነዚህ ትላንትና የነበሩት እየሮጡ ያሉት ተጋድሎ በከፍተኛ ሁኔታ ጀብድ በሩጫ ፈጽሞ በዓለም መድረኮች ላይ ሀገራቸውን ያስጠሩ ጀግኖች ናቸው። ጀግኖች ይህ አይገባቸውም፣ ከዚህም በላይ ክብርና ክብር እንጂ ይህ እንደማይገባቸው ጭምርም ነው። አጠቃላይ የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤ ላቸው